ሀኒዬ እንግዲህ ሐኪም ቤት ው አባቷ ጋ ነው ያለችው። አባቷ ጋ ተኝታ እዛ ወንበር ላይ እንዳለች አልጋው ላይ ስራቸው ድፍት ብላ እንደተኛች እንቅልፍ ይዟት ይሄዳል ማለት ነው። በዚህ ሰዓት አሲረና ተምቹ ይመጣሉ። ተምቹ ወይኔ እቺ ወንበር ላይ ሆና እንደዚህ የተኛችማ ማ ቀኑ ሙሉ አልጋ ላይ ብተኛ ቀኑ ሙሉ አትነሳም እያለ ተምቹ እያሾፈ እያለ ሀኔ ትነሳለች ማለት ነው። እንዴ መጣችሁ እንዴ ብላ ትጠይቃቸዋለች። ደግሞኝ ስለነበረ አላየኋቸውም ብላ ተላቸዋለች። እንዲ አንቺ አደጋገስሽ የሌላር እንዲ ፋየው እራሱ ቢደይሙ የዚና ላይተኙም እያለ እንግዲህ እያሾፈባት ነበር ማለት ነው። ሌሊቱን ሙሉ ስጨነቅ አድሬ ገና አሁን ነው እንቅልፍ የወሰደኝ እያለች እንግዲህ ለነ ተምቹና ለአሲር ሀኒ ታጫወታቸዋለች ከእዛም ምን አስጨነቀሽ ሀንቹ ብሎ እሲርም ይጠይቃታል? እንዴት አልጨነቅ እሲር፣ ብላ ሀኒም ትመልስለታለች። እሲርም ምን አዲስ ነገር ተፈጠረ ብሎ ይጠይቃታል? አንተ ከሄድክ በኋላ እኮ ዶክተሩ መቶ ነበረ ብላ ለእሲር ትመልስለታለች። እና ዶክተሩ ካዲያ ምን አለ ብሎ ይጠይቃታል? ዛሬ የመጨረሻ ቀን ነው። ከዚህ ውስጥ ከዚህ ሀኪም ቤት ይዛችሁ መውጣቱ አለባችሁ ብሎ ብላ ለሀኔ ለአሲር ትለዋለች። አሲርም ምን ብሎ ይደነግጣል። ወይኔ ካዲያ ምን ማድረግ አለብን ብሎ እሲርም ይመልስላታል። ምን አማራጭ አለን ይዞ መውጣት ነዋ ብላ ሀኔም ትመልስለታለች። ኪድዬን ፋዮ ሳይታከሙ ከዚህ ሆስፒታል ንቅንቅ አይሉም ብሎ ተምቾም ይላቸዋል። ምን ማድረግ እንችላለን? ተምቹ ብላ ሀኒ ትመልስለታለች። የቻልነውን ነገር እናደርጋለን፣ ገንዘብን ቢሆን ከቤትን ቢሆን ከየትን ቢሆን እናመጣለን፣ ሰርቀንም ቢሆን እናመጣለን ብሎ ተምቹ ለነ አሲርና ለነ ሀኒ ይላቸዋል። አንተ ምን እያልክ ነው የምታወራው? ብሎ አሲርም ይመልስለታል። ባክኖርዛን እንሰርቃለን፣ ምንድነው የምታካብደው? ብሎ ተምቹም ለአሲር ይመልስለታል። አንተ ራስህ አትጃጃልብኝ አትጃጃልብኝ፣ ብሎ አሴር በሚለው ሰዓት አንተ ራስህ አትጃጃልብኝ፣ እሷ ፊት ስለሆነ ነው የምትሸፋፍነው፣ ወደ ሳይሆን በግዴህ ትሰርቃታለ፣ ብሎ ተምቹ ለአሴር ይመልስለታል። ዝም በል እስኪ ምንድነው የምታወራው ተምቹ፣ ብሎ አሴርም ይቆጣዋል። ትሰሚኛለሽ አና ፈዮ ፋዮ ሳይታከሙ ከዚህ ሆስፒታል አይወጡም። ድንገት እንኳን ገንዘቡ ባይገኝ አክማቸው ነው የሚወጡት፣ ካልሆነ ግን ይህንን ሆስፒታል ነው የማቃጠለው፣ ብሎ ተምቹ ሀለ ሀኒ ይላታል። እንግዲህ እንደዚህ ብሎ ተናዶ ጥሏቸው ይወጣል። አሲርም ተከትሎት አንተ ተምቹ ጠብቀኝ፣ ወዴ ነው የምትሄደው? ቆይ አብረን ሄድ እያለው እያለ ተምቹ ይህንን ተናግሮ ጥሏቸው ይወጣል ማለት ነው።

በቃ ዶክተሩ ጋደርሺ ልንጣ ብላ እናንቺ አትጨናነቂ ብሎ አሲርም ይላታል። እሷም ወደ ዶክተሩ ታመራለች ማለት ነው። ሰላም፣ ሰላም ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ እንዴት ናችሁ? ለይ ሰላም ናችሁ ሆይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዘት ብዘት ይበለልኝ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይለየኝ በትትና እጠይቃለሁ ማለት ነው። ዛሬ በአዲስ ቪዲዮ ኑላዊ በሚለው ክፍል ሀምሳ ሶስት መጥቻ አለው። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆኑ ማለት ነው። እንግዲህ የወይዘሮ ሜላት የነሰላም አባት መስፍን መጥቷል። ወደ ክፍለ ሀገር ሄዶ ነበረ ምርመራው ላይም አልደረሰም ነበረ። እንግዲህ አሁን ወደ ቤቱ አምርቷል ማለት ነው። ሰላም ትስመዋለች። እንዴት በጠዋት መጣ ብላ ትጠይቀዋለች። እንዴ

ሰላም መጣህ ወይም እረፍ ነው ማለት የሚበልጠው ወይስ እንዴት መጣህ ነው ብላ ብሎ እሱም ይመልስላታል። መልሰላታል እሽኪ ረፍ በል ብላ ሻንጣውን ትቀበለዋለች። ማለት ነው እስካሁን አልተነሱ ማለት ነው እንዴ ብሎ ሰላምን እየጠየቃቸዋል። ምናሴ እንኳን ሳይወጣ አይቀርም እነማየ ግን ተኝተዋል መሰለኝ ብላ ትለዋለች። አንቺ ግን ምን ነው በጠዋት ብሎ እሱም ይጠይቃታል። አይ እኔም እኮ ተመልሼ ልተኛ ነው ብላ ነበርኮ ብላ ሰላምም ትመልስለታለች። እኔ ምልሽ ግን የነገርሽ ነገር እውነት ነው? ብሎ መስፍንም ሰላምን ይጠይቃታል። ሰላምም ምኑ? ብላ ትመልስለታለች። የምርመራ ውጤቱ ነዋ ብሎ እሱም ይመልስላታል። ማመን አልቻልክም አደለ? ብላ ሰላምም ትመልስለታለች። በጣም ብሎ እሱም ይመልስላታል። እንዲህ በጣም እንዴት እንዲ ሊሆን ይችላል ብሎ መስፍንም ሰላምን ይጠይቃታል ግን እርግጠኛ ናችሁ ብሎ መስፍንም ለሰላም ይላታል አዎ ወረቀቱ እንደዛ ነው የሚለው ብላ ሰላምም ትመልስለታለች። ቆይ ግን አንተ እንዴት መቀበል የከበደህ ብላ ሰላምም መስፍንን ትጠይቀዋለች ስቲ ብሎ መስፍንም ይመልስላታል እኔ እኛ ሀናን ለረጅም ጊዜ ነው የምናውቃት፣ እህታችን ብንሆን ብትሆንልን ብለን እየተመኘናት። አንተ ግን ሀናንም እርግብንም እኩል ሰዓት ነው የምታውቃቸው፣ ለምንድን ነው የእርግብ ልጅነት አምኖ መቀበል ያቃተህ ብላ ሰላምም ተጠይቀዋለች። ብቻ ስሜቴ ሀና ላይ እንጂ እርግብን አልወደዳትም ብሎ መስፍንም ይመልስላታል። እማዬ ግን ሀናን ሳይሆን እርግብን ነው የወደደቻት ብላ ሰላምም ትመልስለታለች። ባክሽ እሷን ዝምበት ግትር ስለሆነች ነው ማመን ስላልፈለገች እንጂ፣ ይህኔ ልቧ የሚነግራት ተቃራኒውን ነው ብሎ መስፍንም ይመልስላታል። በልበል እንደዚህ ስትል ሰምታ ዱላ እንዳትማዘዙ ብላ ሰላምም ትመልስለታለች። አታስቢ ይልቅ ሻወር ገባ ብዬ ልውጣ ብሎ እሱም ይላታል። እኔ ምንህ አባዬ ግን በዚህ ጠዋት እንዴት መጣ ብላ ሰላምም ትጠይቀዋለች። እንዴ ብሌን አለኮ ብሎ እሱም ይመልስላታል። እኔማ ለምርመራው ላይ ለመድረስ ቀድሜ ነበር ትኬት የቆረጥኩት ግን ሞልቶ ስለነበረ ነው ዛሬ የደረስኩት ብሎ ሰላምም ይመልስላታል። አገራችን ሰልጥኗል ማለት ነዋ ብላ ሰላምም ትለዋለች። ፕሌን ስላለ ነው ሰለጠነ የምትዩ ብሎ እሱም ይመልስላታል። ቆይ ከብሌን የበለጠ ምን የሰለጠነ አለ ብላ እሷም ትለዋለች። እሱም እንግዲህ በቃ ወደ ሻወር መሄድ አለብኝ ብሎ ወደ ሻወሩ ያመራል ማለት ነው። ሀኒ እንግዲህ ዶክተሩ ጋር ትሄዳለች። ያው እሲርን አባቷን ለእሲር ጥላ ወደ ዶክተር ታመጣለች። ዶክተሩም እንዴት ነው ተዘጋጀሽ? ብሎ ይላታል። ለምኑ ብላ ትለዋለች። ለመውጣቱ ነዋ ብላ ብሎ እሱም ይላታል። ቆይ እንዴት አባዬ እንደዛ ሆኖ እንዴት ነው ይዘሽ ውጪ የምትለኝ ብላ ሀናም ትለዋለች። እንዴ ምን ማለት ነው እንደዚህ ብሎ ዶክተሩም ይላታል። እንዴ ቢያንስ እንኳን እኮ ልትረዳኝ ይገባሃል ይገባ ነበረ ሰው አይደለህ? ብላ ሀናም ለዶክተሩ ትመልስላታለች። ሀና እየገባሽ አልመሰለኝም ብሎ ይሄ ውሳኔ እኮ የእኔ ውሳኔ አይደለም ብሎ ዶክተሩም ይመልስላታል። ግን የማውሳኔ መሆኑን የማውሳኔ እንደሆነ ባላውቅም ግን ልክ ያልሆነ ነገር እንዳለ ተረድቻለሁ ብላ ሀኒም ለዶክተሩ ትመልስለታለች። ዶክተሩም ምን አይነት ልክ ያልሆነ ነገር ነው ያለው ደግሞ ብሎ ይመልስላታል። እሱን እኔ አላውቅም ግን ግን የአባዬ ምርመራ ላይም ሆነ የዲኤን ላይ ውጤቱም የሆነ የተደረገ ሴራ አለ ብላ ለዶክተሩ ትመልስለታለች። ሀና የሆነ ሀና እየወነጀልሽኝ እንደሆነ ታውቆሻል ብሎ ዶክተሩም ይመልስላታል። አይ እየወነጀልኩ ሳይሆን ማወቄን እንድታውቅልኝ ፈልጌ ነው ብላ እሷም ትመልስለታለች። ምንም ምንም አይነት እውቀት ያለመረጃ ጥቅም የለውም ብሎ ዶክተሩም ይመልስላታል። ይህንን ለአንቺ አልነግርሽም ታውቂያለሽ፣ መቼም ብሎ ዶክተሩም ይመልስላታል። ዶክተር፣ ከመረጃ በላይ እኮ ህሊና የሚባል ነገር አለ ብላ ሀኒም ለዶክተሩ ትመልስለታለች። እኔ ላይ እየሆነ ያለውን ነገር እያወቅክ ከሆነ ዝም ያልከው ህሊና ታጣባታለህ ብላ ለዶክተሩ ትመልስለታለች። ይሄ የህሊና እውቀት አይደለም፣ ለትርፍ ለትርፍ እየተቋቋመ ሆስፒታል ነው ብሎ እሱም ይመልስላታል። ወይዘሮ ሜላት እየጨከነችብሽን ሆስፒታሉ ያዝንልኛል ብለሽ አስበሽ እንደሆነ ተሳስተሻል ብሎ ዶክተሩም ይላታል። ወይዘሮ ሜላትን አመኛቸው እንጂ እኔ ምንም ፈልጌ አይደለም ብላ ለዶክተሩ ትለዋለች። አሁን ይህንን ይሄ የምትጨቃጨቂው ነገር ለአባትሽ ምንም ነገር የሚጠቅመው ነገር የለም ብሎ ዶክተሩም ይላታል። ትሰማኛለህ ዶክተር፣ አሁን ለመጨረሻ ጊዜ ነው እየነገርኩ ያለውት ብላ ሀኔ ትጮህበታለች። ምንም ነገር እኮ እኔ ማናገር አይጠበቅብሽም ብሎ ዶክተሩም ለሀኔ ይመልስላታል። ሀኔም ጥሩ እንግዲህ ከእግዜር እና ከሰው ማን እንደሚበልጥ አያለሁ ብላ ሀኔም ትመልስለታለች። እንዴ ምን እያልሽ ነው ብሎ ዶክተሩም ይመልስላታል። ዶክተር እውነት የኔ መድኃኒዓለም በመንበሩ ካለ አባዬ ይድናል፣ ካልሆነ ግን ይሙት። ያኔ ከግዜሩ ማን ከእግዜርና ከሰው ማን እንደሚበልጥ አውቃለሁ ብላ ሀኔም ትለዋለች። ይኸውልሽ ሀኔ ለችግርሽ መፍትሄ ሲያጣሽ ችግርሽን አሳልፈሽ ለፈጣሪ አትስጪ፣ ይሄ ደካምነት ነው ሰነፋቶኝ ብሎ ዶክተሩም ይመልስላታል። ፈጣሪ መፍትሄ የማይሰጠው ምንም ነገር የለም። እሺ ብላ ሀኔም ትመልስለታለች። ቆይ ሀኔ እምነትሽ ይሄን ያህል ከሆነ እኮ እዚህ መምጣት አይጠበቅብሽም እዛው ቤትሽ እያለሽ እኮ ጸልየሽ ማዳን ትቼ ነበረ ብሎ ዶክተሩም ይመልስላታል። አንተ በእምነቴ እንደፈለገህ ተዘባበትበት። እኔ ግን በፈጣሪ እተማመንበታለሁ። ዛሬውኑ ዛሬ ሆኑ አባዬን ይዤልህ እወጣለሁ ብላ ገላምጣው ሀኔም ጥላው ትወጣለች ማለት ነው። እንግዲህ ይሄን እያለች እያለ እነ አሲር ሀኒ ጋር መጥተው ቁጭ ብለዋል። አሲር ይቅርታ ሀኒ ሰላምና ምላሴ ቁጭ ብለው ታገኛቸዋለች ማለት ነው። ሀኒም እንዲህ እንዴት መጣችሁ ብላ ተደናግጣ ሰላም ትላቸዋለች ማለት ነው። መቼ መታችሁ ነው ብላ ተጠይቃቸዋለች። እሱም እነሱም ከመጣን እኮ ቆየን ስንመጣ አላገኘንሽም ብለው ይሏታል። እንዴት ነሽ ሀኒያ? ብሎ ምላሴም ይጠይቃታል። እናንተ እንዴት ናችሁ? ብላ ትላቸዋለች። እኛ በጣም ደህና ነን፣ ደግሞ ምለውንሽ ነው እንደዚህ እየጠቋቆርሽው? ብሎ ምላሴም ይላታል። አሁ ቲኒሽ ብሎ እሷም ጠቋቆርኩ እንዴ? ብላ ትመለስለታለች። አሁ ቲኒሽ አባትሽ ግን እንዴት ናቸው? ብሎ ምላሴ ይጠይቃታል። ይኸው እንደምታየው ነው አይናገር አይጋገር አይበላ አይጠጣ ይሄው እንደዚሁ ነው ብላ ሀኔም ትመልስላታለች። ወይ ዶክተሮቹ ምን አሉሽ ብላ ሰላምም ትጠይቃታለች። እነሱማ ምን አለባቸው ባልተወለደ አንጀታቸው ነካክተው ነካክተው እንደዚህ አደረጉት ብላ ሀኔም ለሰላም ትመልስላታለች። አሁን እኮ ዶክተሩ ጋር ሄጄ ያልሽ ይመስሉኝ ብላ ሰላምም ሀኔን ትጠይቃታለች። ያው አዎ ሄጄ ነበር። ያው እንደተለመደው ተለመደው ይዘሽ ውጪ ነዋ ብለው ብላ አሉኝ ብላ ብላ ለሰላም ትመልስላታለች። እነሱ ምን ያድርጉ ይሄ ሁሉ እማየነች እንጂ ብላ ሰላምና ምላሴ የሚሏታል ያው ይሄ ሆስፒታል የተቋቋመው ለትርፍ ነው፣ ካልፈለግሽ ይዘሽ ውጪ ብለውኛል ብላ ሀናም ትላቸዋለች። አሁንስ እማየን ግዳያት ግዳያት እያለኝ ነው ብላ ሰላምም ትናደድባታለች። ተይ እንጂ ሰላም እናት እንደዚህ አትባለም ብላ ሀኔም ትመልስላታለች። ተይ እንደዛ አትበይ ሀና እኔም ራሱ እማየን ታዝቢያታለሁ ብሎ ምላሴን ምላሴም ለሀና ይመልስላታል። እኔ በቤተሰቦቻችሁ መካከል አለመግባባትም ሆነ ትዝብት በእኔ መካከል እንዲፈጠር አልፈልግም ብላ ሀኒም ትላቸዋለች እኛን የፈጠረን ጥሩውን አይጥለንም ጥሉ አይጥለንም ብላ ሀኒም ትላቸዋለች ሰላምዬ አሁን ተረጋጊ ቆይ ግን አሲር የት ሄዶ ነው እሱን ነበር እኮ ጠብቀኝ ያልኩት ብላ ሀኒም ትላቸዋለች ቆይ ጓደኛዬን ላገኘ ብሎ አሁን ነው የወጣው ብላ ብሎ ምላሴም ይላታል እኔ አንቺ ራስሽን ጠብቂ እንደዚያ አትሁኚ ብሎ ምላሴም ሀኔን ይላታል። እኔ የምኖርለትም የምሞትለትም አንድ አባቴ ብቻ ነው። እንዲ ሆኖ እያየሁት እንዴት ነው ስለ ራሴ ማሰብ የምችለው? ብላለ ምላሴ ትመልስለታለች። ቆይ ግን አንቺ እንደዚህ ስለሆንሽ እኮ ምንም ነገር የሚጠቀመው ነገር የለም ብሎ ይላታል። እና እንግዲህ የሰላም አባት ሀኒን የሀኒን አባት ሊያሳክሙላት ምን ሙሉ ወጪውን ሊያሳክሙላት መጥተዋል ማለት ነው። በመሀል ሰላም ጋር ደውሎላት አባቷ ወደ ሆስፒታሉ፣ የሀኒን አባት የያዘው ዶክተር እነቲ ይሄዳል ማለት ነው። ሄዶ እንግዲህ አናግሮታል። እኔ የመጣሁት የሀኒን አባት ሙሉ ወጪዋን ልችል ነው ብሎ ተነጋግረው ጨርሰዋል ማለት ነው። ሀኒም በደስታ በጣም ፈንድሳ አለች። ሰላም ሄዳ ነግራታለች። አባቴ መጥቶ የአባቴ የአባትሽን ሕክምና ሙሉ ወጪውን ሊችልልሽ ነው ብላት፣ በመንገሯ በጣም ደንግጣ ደስተኛ ሆና በጣም ፈንድቃ በፈገግታ ፈጣሪዋን አመስግናለች ማለት ነው። የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ሰሩ ሰንብቱልኝ። ይህን ቪዲዮ እንግዲህ መግቢያ ላይ እንደተነገርኩት በላይክ ጀምሩት ማለት ነው። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ። ቻው፣ አመሰግናለሁ